ነውር ነው። ነውር ነው መናገር የለባትም። የለም እኔ በወጣ እነግርሻለሁ። ለምን እንደሆነ ታውቂያለሽ። እኔ ደብር ገ- እንደዚህ ሚዲያ ላይ ነው ያልገኝ። ብዙም የሚያስወጣ አይደለም ወፍዬ፣ አይ ሚሚዬ፣ ብዙም የሚያስቆጣ አይደለም። ብዙም የሚያስቆጣ አይደለም። እኔ ከስራቸው ነበርኩኝ ልጁ ጋር ማለት ነው። እና ብዙም አይደለም። ያው ሚዲያ ላይ ናት ትልቅ ትልቅ ናት እናውቃለን። ግን ይከፈላል ያስከፋል ብለት እንዲያው ትጠረጠሪ። ለማንኛውም ብዙም ማያስከፋል ነገሩ እኔ ዜድዬ ዜድዬ አይደለም ኦፍሴት ታውቂ የለም እንዴ ብዙ የእነሱ ጥሩ ናቸው። ያናቸው ሰው በውስጥ የሚያረጉት ነገር ዛቤ ነው። ምክንያቱም እኔ ገሩ አንዳንድ ነገሮች ሼር ያደረኩኝ ስለሆነ ሰውም እያወጡ አይደለም ማለት ባውን ሳደሙ የሆነ ነገር ሲፈጠረ፣ የሚያወሩት ማይስ። እኔ እንጃ ከነሱ እንደዚህ ያደረጉ ወዳጅ አይደለም፣ ጠላት ነው ወዳጅ ነው። አዲስ ሰው ገብቷል፣ አዲስ ሰው ገብቷል፣ አዲስ ሰው ገብቷል። ብዙ የለየንበት ጠላትና ወዳጅ የለየንበት ቪዲዮ ነው ብያለሁ።

እና በጣም ኦፕሲ አለች። አናግሪ ኦፕሲዬ። በጣም እኔ እናትኛ የምንወድሻለን። እንኳን በሰላም ቤታችን መጣሽ። አንድ እህት አለችን፣ በኦሮምኛ እሷ ታወራሻለች። አውርያት። አማርኛ በደንብ የማትችል እኮ እኔ ነው

እኔ ያስረዳሽ አለው የሚያስቸግርሽም የሚያስቸግርሽን ቦታ የሚያስረዳ ችግር የለው። እና እንደዚህ እንደ ቦንቱ አይነት ቋንቋ የሚያስቸግራችሁ ከሆነ ኖ ግቡ፣ አፍርጡ ሁላችንም ሁለተኛ ቋንቋችን ትንሽ ትንሽ ይችላሉ። ግን አማርኛ ብዙም ሳይሆን ትንሽ ትንሽ፣ ብዙም ሳይሆን በቃ በጣም ደስ የምትል እና እንደዚህ አንድነታቸው ይቀጥል ይመጫቸው።

እናንተ ብሔር ብሔረሰቦች አሉ እዚህ ውስጥ ጉራጌ የሚያወራ አለ፣ ኦሮምኛ የሚያወራ አለ፣ ትግረኛ የሚያወራ አለ፣ ወሳይና የሚያወራ አለ፣ ደሞ ጎፋ የሚያወራ አለ። በአሁን በዚህ አጋጣሚ የወታደር ልጅ አለ፣ በቃ ባለስልጣን፣ የባለስልጣን ሰውም እዚህ ቦታ አለ። በቃ የሚያስቸግራቸው ሰዎች ካላት እሷማ እንደዚህ ስትይ እኮ ማድረግ ነው የምትለው፣ አልሰማችም እኮ

እና ግን ለምንድን ነው ንብረት ያከፋፈሉ ሰዎች ለምንድን ነው ልጆቹን የረሱት? ግን ለምንድን ነው ልጆቹን አላከፋፈሉም? ረስተው ይሆናሉ። እንኳንም ረሱ። ልጆቹን ይቀመጥ፣ ሀይሚ ጋር ይቀመጥ። አንድ ኮሜንት ምን እንዳለችው ታውቂያለሽ? እንኳን የጨረቆችን ልጆች ለማሳደግ ግን ደስ ይላል። ኮመንተራቶች እናመሰግናለን። ዛሬም እንደዛው ነው። አንዳንድ ሰዎች ደግሞ ታስተካከሉ፣ እናመሰግናለን። ተሳዳቢዎችም አሉ፣ ምን ተሳዳቢዎችም አሉ ኮመንት ውስጥ እኔ አይቼ አለ። እስከተወሰነ ጊዜ አረ፣ ይሄው ልክ እነሱ አስር ናቸው ያሉት፣ አስር እኮ ናቸው። መርካቶ አስር ብቻ ናቸው እኮ ቢሆንም፣ ቡቡዬ በርታ፣ በቃ ከእንዲህ እኘኝኘ ምንም ምንም ሴት ቢያመጣ ሀይሚን የሚመጥን ሴት የለም። ቆጥሬ ነው የመጣሁት፣ ይሁን አስራ ስምንት ነው። አስራ ስምንት አስራ ስምንት ኮመንት ነው ቆጥሬ ያለው። ማሻላ እውነት ነው። ወብሴ ጌታ አስራ ስምንት ብቻ ነው። ስራኔ ኮመንት አላይም ብያቸዋለሁ፣ አለኝ ቁጥር የእኔ ጀግና ቡቡ ወደፊት የሚሉትን ብቻ። ከዚህ በላይ የእኔ ጀግና ያሉት ንብረቱን ያከፋፈሉት ናቸው። አታውቁትም። ንገዙም አብሮ ነበሩ። ለማከፋፈልም የተዘጋጁ አሉ። የረከሱ እነሱ የረከሱ፣ ሴትነታቸው ማያስከብሩ አብሯቸው ነበሩ እንዴ እቃ ሲገዙ አብሯቸውን ያስገዟቸው ያጋዟቸው አብሮ ነበሩ? ሰኞ ግን እንዳይወርቁ እናንተ፣ ሰኞ ላይ ግን እንዳይወርቁት ከኔ ፈሪቻለሁ። ቦምብ ያፈነዳል ቡዱኬ። ስለዛ ደርሰን እንዲው አንቺ እነሱ ለምን አይጠፈጠፉም? ለነሱ አዛ ተጠፍጥፎ ባየናቸው አይደለም እኔ እኔ ስሙ እኔ ምንም ራሴ የሚረጋጋው ሃይሚ እና ቡሩኬ ተታርቀው የመጡ ለታ የዛ ለታ እኔ በጭንቅላቴም ልተከል በጭንቅላቴም ልቁም። የዛለታ ለታ ቀን ነው እንትን እምለው እንጂ ምንም ብትሉ ዛሬ ነው ያሰማችሁ። ምንም አልተረጋጋውም። ጭንቅላቴ ላይ ቁም። ምንም ሚሚ እኔ አንድ ሰው ያስረዳኝ፣ የብዙ ሰው ድምፅ ያሰማት በርካቱ አሁን እኮ ብሩኬ እኮ እኔ እንደጀመረው እንደ ሳኩኝ እስከ መጨረሻ ነው የጨረስኩት። እኔ አልጨረሰም የሃይሚዬ ደግሞ የሃይሚ ደግሞ ደስ የሚለው እረጋ ብላ መጥታ ይቅርታ፣ ድሮ ሃይሚዬ ተመልሳ ትክክልሞ። እሷ በጣም ነው ደስ ያለኝ። ሃይሚ ተረጋግታለች። ደስ ስራ ነው እያለ ከዛ በላይ ተገልባች ምን ጌታ እኔ ዛሬ በደስታ ነው፣ ደስ ብሎኝ መሜ ሁሉ ለቀቀ። እንደውም ካላችሁ እረስቻለሁ መድኃኒት የራሱ ጌታ ነን። አየሽ ተመቼ የተመታሽ ቪዲዮ ጨረቃዬ በኋላ የምጠይቅሽ ነገር አለ፣ ማለት መጠይቅ ማውራሽ ነገር አለ። በኋላ በውስጥ አውሪኝ፣ እፈልግሻለሁ። ዛሬ ደግሞ ሰዎች ወራት አልፈሉ መቼ እንደምገር አላውቅም። ዛሬ ደግሞ ተነስተውባቸዋል። አይ አውሪ እኔ የውልሽ የእንትና እኮ የገረመኝ የሚሚ ዛሬ ነቃ ማለቷ ነው። እኔ ታማነ ኧረ፣ ዛሬ በደንብ ነቅቻለሁ። ዛሬማ ታየኝ ጌታ። ግን ምክንያት ምክንያት ነገር ዝም በይ፣ ዝም በይ እሷ ሀይሚ ሀይሚ ረጋ ብላ ስለመሰላችሁ ነው። የብሩኬ ሥራ ሳይሆን የፈራችሁን ሀይሚን ነበር ሀይሚን ነበር የፈራች ብያቸል ብሩ ሴት ብትመጣ ምንም የያሰጋ ነገር የለውም ብዬ ነግሬ ብሩ ሴት መምጣት ምንም አላስደነገጠኝም። ቀ ምንም አልመሰለኝም። ለያምን ስለምተማመንበት ወንድ እኔም የሀይሚዬ ረጋታ ነው ዛ ደ

ቾኮሌት መልሽ ያለ አሁን፣ አንቺ የበላሽውን ቾኮሌት መልሽ እየተባለ ሰው፣ አሁን እንዴት ብለሽ ነው የምትቆጥሪው አንቺ? ልክ እኮ ናት። በጣም እኮን እያሳቀችው ያ ቦታ፣ ወይኔ በላቸው ቆይ ኦብሴ ማለት ነው። ኦብሴ ማለት ነው። ስሚ ባለፈው ባለፈው በዳኒ ቤት ሼር የተደረገው ምንድን ነው ያለው? ቡሮጌ ጡዋት ስም ማለት አይ፣ ቆይ ቆይ ማለት ነው ማለት ነው። አይ፣ ቆይ ለሌላ መዲና እየ አለ አስገባት ቆይ እንትን ነበር አካውንታ እንትን ላይ አምጣ ነበር ፕራይቬት ላይ ነበር አካውንታ ማለት ነው። ለሰላም ነው። ሰላም ሲኖር እኮ ይርብሻል፣ ይጠማሻል።

አይደለሁም። እኔ ል አቃለሁ እኔ እናት አንዳንዶቹ እዚህ ጋር የመጡ ያው ሌላ ነገር ሲናገሩ ሁለቱ የሚናገሩ የሚሳደቡት ቤታችን እንደማያስተናግድ ታውቃላችን። እኔ ቆንጆም የምተል ታውቂያለሽ፣ ባለፈው ማለት ነው። እሱን ሁላ ትቼ ነው እግዚአብሔርን አዘኔኑን ሁላ ትቼ ነው ወደ እነሱ የተመለስኩት። እንወዳቸዋለን። ቤታችሁን እንደፈለጋችሁ ገብታችሁ እንጫወት ትችላላችሁ። ፈጣሪ ያውቃል። ሁሉም ነገር የሚያስተካክለው እግዚአብሔር ነው። ከእግዚአብሔር በታች ደግሞ እኛ ብርታታችን ማሳየት አለብን። አንድነታችን፣ ፍቅራችን፣ እግዚአብሔርን እነሱም የኛ ፍቅር ሲያዩ ነው የሚደሰቱትና። አዎ ትክክል ማርያምን በጣም ደስ ይላል። እኔ በቃ ከትናንት ጀምሮ በጣም ትንሽ ተስፋ አግኝቼ ነበር። በጣም ጫወ ይኔ መርካቶ የኔን እናት ና በሽተኛ ዛሬ ጀመር ት ጀመር እያ አንዴ ቆይ፣ ይቅርታ፣ ከይቅርታ ጋር መርካቶ፣ አንዴ ይቅርታ፣ ቆይ፣ መርካቶ፣ አንዴ እንትን ያስፈልግሻል ቦታ ነው። እንደ ዳንኤል የሆነ ሰው ነው።

ሌላ ምትያ ሁላእ ሁላችሁ ት ያ ይኸውልሽ እታች መፊ ማንሽ ሳኔ የምትባለው ሴትዮ ማለት ነው። ጠዋት ጠዋት ገስት ላይ ገብተሹ የምታወሪውን ሰምቼሽ ነበር። እየሰማሽኝ ነው አይደለም? ጠዋት ላይ ገስት ላይ ገብተሹ የምታወሩ ከሚስቶች ነበር። እኛ ቤት ደግሞ ሁለቱንም የማይወድ ሰው እኛ ቤት መቀመጥ ክልክል ነው። አነጋገርሽን ታስተካክያለሽ ወይስ እንዴት ነው? በኮመንት መልሽልኝ። በፈለግሽው ቋንቋ ጻፍልኝ፣ እኔ አነባለሁ። በእንግሊዝኛ፣ በኦሮምኛ፣ በአማርኛ ስምሽ የተጻፈ የሀይሚዬን ፎቶ ያደረግሽው ጻፍልኝ፣ ቶሎ በይ በጉራግኛም ትችያለሽ። ዋብሴ በጉራግኛም ሳትላት፣ አዎ ገብታ ነበር። እኔ ያስታውሳል እኮ ቆይ ታስረጅኛለሽ። እናቴ ምክንያት የላትም። በአሴለመ ባይ በኋላ በኋላ እያለቀሽ እንዳትመጪብኝ። ጣፍጠሽብኝ ነበር። እየጠበኩ ነበረ ገስት ላይ ማለት ነው ባይ። አሁን ጊፍት ተጠሹ እህቴ፣ አመሰግናለሁ። የኔሌ፣ ባይ ባይ። ለምስጋና አደለም። እዚህ በለጠ ይገባችኋል። ማርያም፣ በጣም ጠንካሮች ናችሁ። ውጭ ባልገባም ውጭ ላይ ሆኛ አዳምጣለሁ። ያው ብዙ ጊዜ ማታ ማታ ማውራት አይመችኝም። ልጅ በጣም እናመሰግናለን። ብታይ ይሄ የባለ ስልጣን ቤት ነው ብታይ ነግርሽኝ። አረ የቦቱ ጀግናና ነው ጀግናና ነው ዳሚ ነው ታደረው እንዴ ማነሽ? ብትዊ ጠፋብኝ እኮ ጋ ተዋወቀ ሄድኩበት እሰማታለሁ። ባለ የወታደራ ስትል ማለት ነው። ወይኔ ወይኔ፣ ዘንድሮ ብሩክዬ፣ ብሩክዬና ሀይምዬ ታዋቂ አደረጉኝ። ወይኔ አለም ዋንጫ አለ ወስጄ ነው በእናትህ። ታዲእኔ እኮ ሀብታም ነኝ የባለስልጣን ላይ ስለሆንኩ በታለችይህ ኩዌት ነው የሚለው ይሄ ሁለት ነው። እሑድ ቆይ ቁም ነገር ላውራት። ኩዌት ነው ይሄ የሚለው ሁለት ነው። አካውንቲ ሀብታም አይደለም። የወታደው ነው፣ የባለስልጣን ልጅ ሆነች። እንዴት ነው ሀብታም ማቶኝ? ነው የሰው ልጅ ሀብቱ ለእኔ አፏ በረታ ጨንቋት እኮ ነው። እኔ ቅድም እኮ ጭንቅላቴ ላይ ቆማ፣ አሁን ለቀቀችሽ የኔ ውድ። እኔ ስመጣ ላለቀቀችሽ አየሽ? እኔን ፈርታ እኔን ፈርታ ለቀቀችሽ። ጠዋት ምን ልንገርሽ፣ ጠዋት ማለት ነው ይን አላየስጥልን በሆነ በጣም እናመሰግናለን። የኔ ኧረ፣ አመስግኗ ኧረ አመስገን አስፈልግም። እ እኔ ቲክቶክ ላይ ስገባ ደስ ያለኝ ነገር የሰራነው ጀት በጣም ደስ ሌላ እያወራኝ ሰምተሽዋል። ቲክቶክ ላይ ድምፅሽን ሌሎ ጠዋት ሰምተሽዋል። ድምፅሽን ቲክቶክ ላይ አልሰማውም አለ እንዴ? የባለፈው ሽምግልና ስትቀመጡ ማለት ነው። እሱ ራሱ ቪዲዮ እዚህ ላይ እየተዘዋወረ ነው። ዩቲዩብ ላይ እንዴት ሳይወጣስ እስካሁን? ዩቱበሮችን ራሱ ታዝቢ፣ ያለው ምን በይ ግን ጥሩ ጥሩ ነገር ሲወራ ሼራ ያረጉ፣ መጥፎ መጥፎ ነገር ቢሆን አቤት በየስብ እዛ ወጣወጣ አላየሁም። ብዙዎች አሁን እዛ ላይ የእናንተ እንትኖች በጣም እዛ ላይ ብዙ አገኝቻለሁ፣ ዩቱብ ላይ ማለት ነው። ብዙ አይደለም፣ በቀላሉ ዩቱበር ሆነናል አለች እኮ፣ በቀላሉ ዩቱበር ሆነናል ታዋቂ ሆነናል። ምን እንደሚያደርጉል ንገር እስኪያ የእኛን ስክሪን ከዚህ ይወስዱና የሌሎቹን እንዴት እንደሳከት አንድ ቀን ማይ ምንድነው ያወራ ነው ብዬ ጠቅስ አድርጎ ሌላ ሰው ነው፣ የሌላ ሰው ቤት ነው። እኔን ነው ታዋቂ ያደረጉት። እኔን ነው ብስሚላ ቲክቶክ እኮ ነው ነገር መርካቶ ቤታችን አንዳንዴ እኮ ሌይላን ታዋቂ ያስደረት ኳይገር ቆይ፣ ለካ ዘመን ብርን ሳይሆን ይቀይራል። ምንድን ለማለት ፈልገሽው ነው? ብዙዬ ምን አለች? ለካ ዘመን ብርን ሰውን ይቀይራል። ሰውን ይቀይራል። ለካ ዘመን ብር ሰውን ይቀይራል። ምን ለማለት ፈልጌ